ያረገዙት ምኔው ተኝተው? እንዴ ቆይ፣ በደንብ ኮፒ ሊንክ ላይክ ሼር አድርጉልኝ እባካችሁ፣ አዳምጡኝ። እንዴ ቆም፣ ነገር ስሬስሊ ነው የማወራው። አብረሽና ሮታ በቀደማ አይደል እንዴ ተጋቡ ተብለው እንግዲህ ዱባይ ላይ ሽር ሽር ያየ ነው። አሁን ከመቼ ነው ይሄንን ቪዲዮውን? አሁን በቅርቡ ነው እንግዲህ ማየው፣ ማርገዛ ሮታን ማለት ነው። ከምኔው ተኝተው ነው ያረገዙት? ወይስ እያከበሩ የነበሩት ዱባይ ላይ ቤቢ ሻውር ነው? ሰርግ አይደል እንዴ የተባለው? ታዲያ ከምኔው ተረገዘ? አረ ባካችሁ ተምታታ ብን እኮ፣ ከመቼው ነው ያረገዘችው? አሁን ማለት ነው፣ መቼ ተኝተው? እኛ ጫቅላል ሽርሽር አልጨረሱም ብለን ጫቅላ ሽርሽር እያየን እርግዝና ከየት መጣ? በአንድ ጊዜ ማለት ነው፣ በአንድ ጊዜ እንዴት ዱብ አለ? ከምኔው ምኔው ተኝተው፣ ምኔው ተረገዘ? እንዴት መልሱልኝ እፈልጋለሁ። እንዴ ምን አይነት ነገር ነው? ባካችሁ መልሱልኝ እንጂ። ወይ ዛው ውብዬ፣ እኮ ወደ ጥያቄ ገባው አይደለ። እንዴት ሰነበታችሁ? እንዴት እስከረማችሁ? እንደምሳላችሁ። የምታዩ ተመልካቾች ጠፍተሻለ ብላችሁ ባትፈልጉ እኔ ግን በጣም ጠፍቻለሁ እዚህ ዩቱብ ላይ ማለት ነው። ገርሞኝ እኮ ነው ደነቀኝ። ድንቅ እኮ ነው የሚለው ማለት ነው። ቆይ ሮታ ከእርግዝናው በፊት ከሰርጉ በፊት እርጉዝ ነበረች ማለት ነው እንዴት ለምን ለምን የሚለውን ነገር አንገበገበኝ እንግዲህ ፎቶ ፖስት የተደረገው አሁን ነው ሳየው ማለት ነው ስለዚህ እነሱ ደግሞ የተጋቡት አሁን ነው የጨቅላ ሽርሽር ላይ ናቸው ብዬ ሳይ እና ስመለከት ስደመም ጭራሽ አርግዣ ያለው እንዴት ነው? እንዴት ሊሆን ይችላል? እንዴ በአንዴ እንደዚህ እርግዝና ዱብ ሊል ይችላል? ይህ ጥያቄ እንዲመለስል ይፈልጋሉ ተመልኳል። እንግዲህ የአብረሽና የሮታ ደጋፊነን የምትሉ የቅርብ ወዳጅ ዘመዶች እንድትመልሱልኝ እፈልጋለሁ፣ ይህንን ጥያቄ ማለት ነው። እውነቴን ነው። እኔም እንግዲህ የቅርብ ወዳጅ ነኝ በእርግጥ ማለት ነው። ግን እኔ ይሄንን ዱብዳ ነው የሆነብኝ። እንደ ቅርበቴ ይሄንን አላውቅም ማወቅ ነበረብኝ። ስለዚህ ምን ትላላችሁ ተመልካች? ጉድ እኮ ነው። ይደንቃል ለማንኛውም ማለት ነው አልተገረማችሁም እስቲ እንደኔ ተደመማችሁ እንደኔ ተገረማችሁ የጨቅላ ሽርሽር በዱባይ ስታዩ የነበራችሁ እንደኔ እንግዲህ ማረገዟን ስታዩ እንዴ የተምታታባችሁ እስቲ ስንቶቻችሁ ናችሁ የተምታታባችሁ ስንቶቻችሁ ናችሁ እና እስቲ እንደኔ ዱብዳ የሆነባችሁ እንደኔ እንግዲህ ጥያቄ የፈጠረባችሁ እስቲ እናንተስ ምን አላችሁ የሚለውን ሀሳብ፣ አስተያየታችሁን ኮሜንት ላይ ጻፉልኝ። እንደኔ ግን ያው እንዳልኳችሁ ነው። ከመቼ ተኝቶ ከመቼ ተረገዘ እያልኩኝ እጄን ባፌ ጭኜ ድንቅ፣ ግርም ብሎኛል ማለት ነው። እና ብቻ በጣም ተገርም ያለው ምን ትላላችሁ? እናንተስ ምን ተገረማችሁ? እንደኔ እንደዚህ እርግዝና በአንዴ ዱብ የዱብ ራው እኔም እንደዚህ ራው እኔ ምስት ያንቺ ያሳባለኝ ነገር እኔም ተገርሚያለሁ። መቼም ልጅ ማርገዝ ቀላል ነገር አይደለም፣ ማለት እንደዚህ ዱብ ተብሎ በአንድ ጊዜ እንዲህ ሆድስ ከሚያብጥ እንግዲህ በአንድ ጊዜ እንደዚህ እንዴት ሊሆን ይችላል? እና ስለዚህ አዲስ ነገር አልሆንባችሁም። እንደዚህ ነው አይደለም ማለት መቼም ልጅ ማርገዝ ብዙ አለው። ሰው ተጋብቶ ወይም ደግሞ አንድነቱ ቤቢ ሻውር ነው የምናከብረው ቢሉን ዱባይ ላይ ጥሩ ነበር እንግዲህ እኛ ተጋባን ነው ያሉን። ሰርግ ነው ያየ ነው የጨቅላ ሽርሽር ነው ያየ ነው። በዛ መሀል አረገዝኩኝ ማለት ግን ያው አስደንጋጭ ነው። አስደንጋጭ አስደንጋጭ ነው አይደል ተመልካች? እና ለማንኛውም ሀሳብ አስተያየታችን ኮሜንት ላይ ጻፉልኝ። በደንብ ኮፒ ሊንክ ላይክ ሼር አድርጉልኝ ይህን ቪዲዮ ባይ።